በዚህ ወቅት ያውም በዚህ ሰዓት ምንም ባልሎት ምንም ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ያውም በአጭር ጊዜ ላከናወኑት ተግባር ላሳዩን ብርሃንና ለሰጡን ተስፋ ብቻ አመስግኘት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሀሳቤን ብቋጭ ደስ ባለኝ። ነገር ግን ልፋቶን ድካሞንና ስራውን ሙሉ ያደርጋሉ ብለን ካሰብናት ውይይት አንድ ሁለት ሀሳቦችን አጠር አድርጌ ያቀርባለሁ። የመጀመሪያው ሀሳብ መጤ ባህልን ስለመከላከል ይላል። የሀገራችን ወጣቶች ወይም ትውልዱ ሙሉ በሙሉ በሚባል ደረጃ በባህር ማዶ ዜማዎች፣ ሙዚቃና የሙዚቃ መሳሪያዎች ልባቸው ሸፍቷል። የሀገር ውስጥ ሙዚቃና የሙዚቃ መሳሪያ ስልተ ምቶችን ችላ ብለዋል። እንደውም ከንመፈጠራቸው እየተረሱ ያሉ የባህል ጨዋታዎችና የሙዚቃ ስልቶች እንዲሁም የሙዚቃ መሳሪያዎች ጥቂት የሚባሉ አይደሉም። ለምሳሌ እኔ የመጣሁበት አካባቢ ላይ እጅግ ተወዳጅና መሳጭ ጨዋታዎች አሉ፣ በሰርግ በለቅሶና በእርቅ ወቅት የሚዘወተሩ ዜማዎች። በዓለም ላይ ረጅሙ የሙዚቃ መሳሪያ የሚገኘውም እዚሁ እኔ ከመጣውበት አካባቢ ወላይታ፣ ዳውሮና ኮንታ ሆኖ ሳለ ዲንኪያ ወይም ጫቻ ዛያ ተብሎም ይጠራል። ሆኖም ግን ከላይ በተገለጹ ችግሮች ምክንያት እየተረሱና እየጠፉ የሚገኙ በመሆናቸው የጥበብና ብዙሀ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህን በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር፣ ከጥበብ ቤተሰብ ጎን በመቆም ጭምር። ይህን ቱባ ባህላችንን ይዘን ዓለምን በመዞር በእርስዎ አመቻችነት ቻይና ላይ የነበረውን ልምድ ልውውጥ አይነት ተግባራትን በማዘውተር የጥበብ ስራችንን ለባህር ማዶ ሀገራት የማሳየት ልምድን በመቅሰም የሀገር በቀል ቱባ እውቀቶችን የማበረታታት ስራ መሰራት አለበት እንላለን። ሁለተኛው ሀሳብ ካውንስል ስለ ማቋቋም ባህለ ስሪተ መሰረታችንን ምንጭ ያደረገ የእውነተኛ አገልጋይ የጥበብ ውጤቶች ለሰብአዊ ብልጽግና አገልግሎት ለሚሰጡ የመንግስትም ሆነ የግል የጥበብ ተቋማት፣ ግለሰቦችና ቡድኖችን የሚያበረታታ በትምህርትና ስልጠና በሀብትና በቁሳቁስ የሚያበረታታ ስርዓት ለመገንባት የሚያስችል ተቋማዊ መፍትሄን መስጠት ያስፈልጋል። በጥናትና ምርምር የሚሰሩ ለህብረ ብሔራዊ ሀገራዊ አንድነት የሚተጉ የጋራ ማንነትን ለመገንባት ለሚደክሙ፣ ለራስ ባህል ክብር ለሚሰጡ፣ ለሀገራዊ እድገት ለሚታትሩ የጥበብ ተቋማት፣ ቡድኖች፣ ግለሰቦችና ስራዎቻቸው እውቅና የሚያገኙበት ስራዎቻቸው ተደራሽ የሚሆንበትን መንገድ የሚያመቻች መንግስትና የጥበብ ማህበረሰቡ በጋራ የሚመክርበት ብሔራዊ የጥበባት ምክር ቤት ወይም ካውንስል የፖሊሲ የጥናት ግብዓት የዘርፉን ሁለንተና በጥናትና ምርምር የሚያጠና የጥበብ አካዳሚ ተቋም ወይም ኮሚሽን ማቋቋም ያስፈልጋል። ለዚህም ሚኒስቴር መስሪያ ቤቱና የጥበብ ባለሙያዎች በጋራ እውን እንዲሆን ለማድረግ መንግስት የማይተካ ሚና አለውና ክቡርነቶ በዚህ ጉዳይ ላይ ሀሳቡን ቢያጋሩን አመሰግናለሁ። ክቡር ጠቅላይ ሚኒስትራችን፣ አበባ ተወባ በልጽጋ ባየናት ስንል የምንመኛትን ኢትዮጵያን በዘርፈ ብዙ ልማት መስኮች ስላሳዩን ለተሰሩት ስራዎች እጅግ አግራሞትና አድናቆት አለኝ። ይህን ለመናገር ምንም ሌላ ነገር ሲያስፈልግ ጤናማ መሆን ብቻ በቂ ነው። እናም ሁሌም ከጎናዎት ነን። ለዘመናት የካደብንበት ትርክት እንዳላግባባን እና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገዝቦናል። የተበላሸውን ትርክት በምናብ ከቀረጹ ማህበራዊ ጉዳዮች አንዱ ጥበብ ነው። ወደ ተስተካክለው እና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬው እና በነገው መካከል አስተሳሳሪ መግባቢያ መንገዶችን ለመትለም የመስተሳሰሪያ ውሎችን ለመፈለግ ለማግኘትም ብሎም ለመፍጠር ብሔራዊ ክብርን ለማስጠበቅ የሚሰሩ የጥበብ ስራዎችን የገበያ ስራ ባለመሆናቸው የፋይናንስና የግብአት ችግሮች ያጋጥማቸዋል። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ይመቻ ችላለሁ አመሰግናለሁ። እርስዎ በጣም ብዙ ስራ ሰርተዋል፣ በሰባት አመት ውስጥ ከሰባ ዓመት በላይ የሚበልጥ የልማት ስራ ተሰርቷል። ይሄ የሚካድ አይደለም፣ እኛም አይተናል። ከሁሉ ነገር ግን በግሌም በጣም አፕሪሽት የማደርገው ኢትዮጵያ በሀምሳ ዓመት ውስጥ ሊኖራት ስለሚችል ህልም ኢትዮጵያ የኢትዮጵያ ህልም ብለው እስታብሊሽ ያደረጉት ነገር በጣም በጣም የሚደነቅና ለትውልድም የሚቀመጥ ነው። አሜሪካ ድሪም እንዳላት ራሻ ድሪም እንዳላት፣ ቻይና ድሪም እንዳላት፣ ኢትዮጵያም የራሷ ድሪም እንዲኖራት ላደረጉት ነገር በተለይ ባለፉት 50ና 60 ዓመታት ውስጥ ለውጥ እንቅጣችን ለብዙ ነገር መፈራረስና መውደቅ አንዱና መሰረታዊ ነገር ድሪም ህልም ማጣታችን ነው። ከዛም አልፎ የአድዋ የመሰለ ህልማችንን ለዓለም ያሳየን የሶስት ሺህ ዘመን ህልም ያለን ሰዎች ከውጭ አገር ነበር ህልም እንደ ሸቀጥ የምናስመጣው። ህልም በተፈጥሮ ተወራራሽና ዓለም አቀፋዊ መልክ ቢኖረውም ጥንቃቄ የሚፈልጉ ነገሮች አሉት። አንደኛ ህልም አይነቶች አሉት። ስጋዊ ህልም አለ፣ ቁሳዊ ህልም ማለት ነው። ሌላው ቅዱስ ህልም አለ ልማትን ለሰው ልጆች ልዕልና ከፍተኛ ቦታ የሚያደርግ ህልም አለ ያ መልካም ህልም በእርግብ ይመስሉታል ሌሎቹ ደግሞ ሴጣናዊ ህልም አለ እኔ ከሌለው ሌላው መኖር የለበትም የዛሬም ብቻ እኔ ለብላ የሚል ስለዚህ እነኚህ ሶስት ነገሮች ውጫዊም ውስጣዊም ግፊት አላቸው ኢንተርናልም ኤክስተርናልም ፋክተር አላቸው። ፑሽን ፑል ፋክተርስ ልክ ማዕድ እንደምንጋራ ሁሉ ህልምን የምንጋራበት አሁን እዚ ሀገር አንዱ ችግር ህልምን የመጋራት ችግር ስለሆነ ኪነ ጥበብ ይህንን ትልቅ ቦታ ስታ ህልምን በማጋራት ህልም በአንዱ ባህሪው ሼር መደራረግ ስለሆነ ይህንን በማድረግ ረገድ ኪነጥበቡ ትልቅ ሚና ይጫወታል። ከእርሶም ጎን ሆነን ኢትዮጵያ የገዘፈ ህልሟን ከና ከልጅነት ጀምሮ የሚሰሩ ብዙ ስራዎችን ቴለር እየተደረገ ሊሰሩ የሚችሉ ብዙ ስራዎችንም አብረን በጋራ ለመስራት እንችላለን የሚል ነው። ኢትዮጵያ ምን ትመስል ነበር የሚለውን፣ ህልሞቻችን ምን ይመስሉ ነበረ፣ ወደየትኛው ያዘነበላል የሚለውን በጥቂቱ ለማየት ብንፈልግ አሁን በደርግ ጊዜ አብዛኛው ዘፈ የእርስ በርስ ጸብ ነቅሶ ስለነበረ ለ17 ዓመት አባረ፣ በለው፣ ቁረጠው፣ ፈለጠው አይነት ነገሮች ይበዙ ነበረ ማጆሪቲው። በኢህአዲግ ጊዜ ደግሞ አብዛኛው የስደት ነገር ይበዛቸዋል። መቼ ነው የምትመጪው ኢትዮጵያ? መቼ ነው ትንሣኤሽ የሚታየው? እንገናኛለን፣ ተስፋ አልቆርጥም፣ ጥላኝ ሄደች የሚሉ ነገሮች አሉ። ይሄ የሚያሳየው ይሄ የሚያሳየው ህዝቡ ውስጥ ያለውን ዴስፐሬሽን ሰዎች ህልማቸውን ፍለጋ ውጪ የሚሄዱበት ባህር የሚበላቸው እነኝ ነኝ ነገሮች አሉ እና አሁን ከለውጡ በኋላ ያለው ነገር ምን ይመስላል? ከለውጡ በኋላ ምን ብናደርግ ደግሞ የበለጠ ያው ታሪክ ሲሰራ ሳይታወቅ ነው። እንግዲህ እኛም የታሪክ አካል ሆነን ው በእርሶ ፊት ቆመናልና ምን እናደርግ ሲባል አሁን እኔ የሚታየኝ ልማቶችንም ሁሉ ነገር ስመለከት የሚታየኝ ተስፋ ነው። ተስፋ አለ። ህልም ካለ ምንጊዜም ተስፋ አለ። የአንድ የኪነ ጥበብ ስራ ደግሞ ዋና ግቡ ይህን ህልም በሰዎች ውስጥ ይህን ተስፋ መዝራት ነው። በዚህም ረገድ ከጎኑ ነን። አሁን መንግሥት አሰባሳቢ ትርክት ለመፍጠር እንደ አንድ ትልቅ ዘውግ ይዞ እየሰራ ይገኛል። ነው በትርክታችን ምክንያት ስለሆነ እየተባላ ነው ያለ ነው። ስለዚህ በዚህ ሚና ውስጥ የእኛም የኪነ ጥበብ ድርሻ በጣም የጎላና በእውነት ትልቅ ሚና የሚጫወት ይሆናል ብዬ አስባለሁ። ለዚህም ደግሞ ይኸው ሀምሳ ሶስት ሺህ ሰው ነው የሰማሁት በውይይታችን ላይ ብዙ የኪነ ጥበብ ስራዎች ከታች ጀምሮ ሲወያዩ የመጣ ጉዳይ ስለሆነ ይሄ ጅምሩ ይታያል። ኢትዮጵያ ህልሟ ከሀምሳ ዓመት በኋላ ምን ይሆናል የሚለውን የዛኔ ሲነገር እንደሰማሁት የኢትዮጵያ ህልም ተብሎ የተቀመጠው በአፍሪካ ግዙፍ ኢኮኖሚ የምታንቀሳቅስ ተጽዕኖ ፈጣሪ የሆነች ሀገር ትሆናለች ተብሎ ነው የተቀመጠው። እንግዲህ የአንድ ሀገር የኪነ ጥበብ ህልምም የሚቀዳው ከሀገሪቱ ህልም ላይ ነው። ስለዚህ በአፍሪካ ግዙፍ ኢኮኖሚን የሚያንቀሳቅስን አርት ይኖረናል የሚል አርቲስቶች ይሄ ግምት አለን። ለዚህ ደግሞ እንግዲህ እዚህ ውስጥ ሶስት መሰረታዊ ነገሮች ተቀምጠዋል። ግዙፍ ኢኮኖሚ የሚለው ነገር አለ። የኢኮኖሚ ሪፎርሙ ጋራ የእኛም ሚና አንድ ላይ ቢያያዝልን። ሌላ አፍሪካ እና ዓለም አቀፋዊነት የሚል ነገር አለ። ከዚሁ ጋር ደግሞ በዲፕሎማሲ የመጣው ሪፎርም እና የተገኘ ውጤት አለ። እሱን ደግሞ የበለጠ ኪነ ጥበቡ ሊያጎላ የሚችልበት መድረክ ይኖራል። ሌላው ተጽዕኖ ፈጣሪ ነው። ተጽዕኖ ዝም ብሎ የሚመጣ ጉዳይ አይደለም። ከመንግስትና ከህዝብ ጋር እጅና ጓንት ሆኖ መስራት ያስፈልጋል። በእውነት ዛሬ ሰብስበውን ታግሰው ካሉት ውድ ጊዜ ውስጥ ለእኛ ሰጥተው ይህንን ላደረጉልን ላሳዩልን ነገር ክብረት ይስጥልኝ፣ እድሜና ጸጋ ይስጥልኝ። ያመሰግናለሁ። ለእኛ ትኩረት አድርገው ስላዋዩን። እግዚአብሔር ያክብሮት እድሜና ጤንነት ስጦት። በቅድሚያ አሁን ያለው ትውልድ እድለኛም ነው ባለታሪክም ነው የታሪክ ባለቤትም ነው። ምክንያቱም አባቶቻችን ጦር ሰልገው በጋሻ በክተው የመጣብንን የውጭ ጠላት ኪነት ቀድማ ኪነት ወር ቀድማ ድል አድርገው የድል ብስራትን ሰጥተውናል። በህይወት ያለው ህዝብ ባለ ታሪክ ነው፣ የታሪክ ባለቤት ነው፣ ሊኮራ ይገባዋል ነው ምለው። ሁለተኛው ወደ ባህር በር ጥያቄ ስትመጣ ያለንን የነበረንን በታሪክ አጋጣሚ የወሰድብንን የራሳችንን የምንጠይቀው አሁን እኛ፣ ይሄ የእርሶ ጥያቄ የኢትዮጵያ ጥያቄ ቢሆንም ከክነጥበቡ ጥበቡ አንጻር ደግሞ ምን ማድረግ ይኖርብናል? ሁለተኛ ታሪክን መስራት ይኖርብናል። ሂስትሪ፣ ለልጆቻችን የምናወርሰው ነው። ለቀጣይ ለቀጣይ የእርስዎ አዲስ ትውልድ መፍጠር ለልጆቻችን ምቹና ጽዱ የተመቻቸ መፍጠር ማስተማር።